አሰላሙ አለይኩም ወረህመቱላህ ወበረካቱ። ዛሬም በሌላ ድንቅና አስተማሪ በሆነ ታሪክ ተመልሰናል። በዛሬው ቪዲዮዎችን አላህ ሱብሃነሁ ወተዓላ የሰሙድ ህዝቦች ነቢያቸውን አልቀበልም ሲሉ በምን አይነት ሁኔታ እንዳጠፋቸው የምናይ ይሆናል። ቪዲዮውን እስከ መጨረሻው ድረስ ይከታተሉ። እንዲህ አይነት ድንቅ ታሪኮች እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ በአረቡ ደሴት ላይ በሒጃዝ እና በተቡክ መካከል ሒጅር የሚባል ስፍራ ነበር። የዛ መንደር ነዋሪዎች ተሙድ በመባል ይታወቃሉ። እኒህ ህዝቦች እንደ አረቡ ጎሳ በጣም የተከበሩና የላቁ ነበሩ። አላህ ስብሓነሁ ወተዓላ ከአቅምም ትልቅ አቅምን የሰጣቸው በጣም ኃይለኛና ማንም ሊደፍራቸውም አይችሉ ህዝቦች ነበሩ። አላህ የሰጣቸው አቅም ትልቅ ከመሆኑ የተነሳ ጋራውን እንደ ፈለጉ እየቦረቦሩ ትላልቅ ሕንፃዎችን፣ ቤቶችን ይሰሩ ነበር። ነገር ግን እኒህ ህዝቦች አላህ በሰጣቸው ንያ አማክደው ከአላህ ውጪ ጣዖትን የሚያመልኩ በእጃቸው ጠርበው ለሰሩት ድንጋይና ሐውልት ለአላህ ብቻ የሚገባውን አምልኮ ለእነሱም የሚያውሉ ጥመት ላይ የነበሩ ህዝቦች ነበሩ። አላህ ሱብሓነሁ ወተዓላ አንድ ሕዝብ ሙሉ ለሙሉ ጥመት ላይ ሲሆኑ ነቢይን ከራሳቸው ይልክላቸዋል። ለሰሙድም ሕዝብ ተመሳሳይ ነገር ነበር ያደረገው ከራሳቸው ጎሳ የሆነን ነቢይ ሷሌሕን ላክላቸው። ሷሌሕ ገና ከልጅነቱ ሰዎች ዘንድ ተወዳጅ የነበረ በመልካምነቱና በጥሩ ስነምግባሩ የሚታወቅ ነበር። የመንደሩ ሰዎች ሁሉ በዚህ ጥሩ ስነምግባሩ ይወዱት ነበር አላህም ሱብሓነሁ ወተዓላ እኒህን ሕዝቦች ከጥመት ወደ ብርሃን እንዲያወጣቸው ሳሌሕን መልእክተኛ አድርጎ ላከላቸው። ነቢዩላህ ሳሌሕም የአላህን ትእዛዝ ተቀብለው ሕዝባቸውን ወደ እውነተኛው ዲን ይጠሯቸው ጀመር። ሰዎች በተሰበሰቡበት ቦታ እየሄዱ ወደ ገበያ የወጡ እውነተኛው ዲን እስልምና እንጂ እነሱ የያዙት ጣዎት ምንም እንደማይጠቅሟቸው ይነግሯቸው ነበር። ነገር ግን ሕዝቦቹ በአንድ ያልተቀበሏቸውም ነበር እኛ ወደፊት አንተ ከባለ አባቶች ከታላላቆች ጋር ትሆናለህ ብለን ስናስብ ጭራሽ አባቶቻችን ከመጡበት መንገድ ምትከለክለን ትሆናለህ እያሉ እሳቸው ላይ ይሳለቁባቸው ጀመር። ነገር ግን ነቢዩላህ ሷሌህ ጥሪያቸውን አላቆሙ። ሁል ጊዜ የአላህን ትእዛዝ ተቀብለው ወደ እውነተኛው ዲን፣ ወደ ላኢላሃ ኢላላህ ይጠሯቸው ጀመር። ያ ቀውም ያዕቡዱላህ ማለኩም ሚን ኢላሂን ገይሩ ሕዝቦቼ ሆይ አላህን አምልኩ፣ ከሱ ውጪ ሌላ ጌታ የላችሁም። አላህ ከምድር ፈጠራችሁ በውስጧም እንድታለሟት አደረጋችሁ። ምሕረቱን ለምኑት፣ ከዚህም ወንጀላችሁ ወደ እርሱ ተመለሱ። ጌታዬ ለለመነው ሰው ቅርብና ተቀባይ ነውን እያለ ወደ አላህ ይጠራቸዋል። ነገር ግን ህዝቦቹ አሻፈረኛሉ። ወደፊት የእኛ መሪ ሆነህ ታስተዳድረናለህ ስንል ጭራሽ ከምንገዛቸው አማልክቶች ተቆጠቡ ትለናለህ በእርግጥም አንተ ከምትጠራን ነገር ተጠራጣሪዎች ነን እያሉ ይመልሱለታል። ብዙ ጥሪ አድርገውላቸው የተቀበሏቸው አናሳ ነበሩ። በአቅምም ደከም ያሉና ንብረት የሌላቸው ደሃዎች ነበሩ። በአቅማቸው የተማመኑ የነበሩ በአላህ የካዱ ህዝቦችም ነቢዩላህ ሷሊሕን ሊያዋርዷቸው ፈለጉ። ተሰባስበውም እሳቸው ላይ ያሴሩባቸው ጀመር። በምን አይነት መልኩ ብናካሄድ ነው እሳቸውን ከሚያደርጉት ጥሪ ማስቆም እንችለው እያሉ ይወያያሉ። በስተመጨረሻም ነቢዩላህ ሷሊህ ጋር በመሄድ እኛ እንድናምንልህ ትፈልጋለህን? ብለው ጠየቁት። ነቢዩላህ ሷሊህም በደስታ አዎ ብለው መለሱላቸው። እኒህ ጠማማ ህዝቦችም ወደ አንድ ትልቅ ቋጥኝ እያሳዩአቸው ከዚህ ትልቅ ቋጥኝ ውስጥ ግመል እናውጣለን። እውነት አንተ እንዳልከው አላህ ጌታ ከሆነና አንተ የሱ መልእክተኛ ከሆንክ አላህ ከዚህ ቋጥኝ ውስጥ ግመልን ያውጣልን። ያኔ እኛ እውነተኛ ያልከውን ዲን እንቀበላለን አሉት። በዚህም አላቁም የግመሏን እድሜ ከለርም ነገሩት። አስር ወር የሞላትም እርጉዝ እንድትሆን መስፈርት አደረጉ። ነቢዩላህ ሳሊሕም ጌታዬ አላህ ይህንን ከማድረግ አይከብደው እውነት እናንተ እውነተኛው እንዲ የምትቀበሉ ከሆነና በአላህ የምታምኑ ከሆነ እኔ አላህን ጠይቅላችኋለሁ፣ አሉና ሰው በተሰበሰበበት እጃቸውን ከፍ አድርገው ወደ አላህ ዱዓ አደረጉ። ህዝቦቹ በጠየቁት መሰረት አላህ ሱብሓነሁ ወተዓላ ተአምር ምትሆንን ግመል እንዲልክላቸው አላህን ጠየቁት። አላህ ሱብሓነሁ ወተዓላ ነቢያቸውን ሷሊህ አላሳፈራቸውም ነበር። ዱዓቸውን እንዳደረጉ ያ ትልቅ ቋጥኝ ይሰነጠቅ ጀመር። ሰዎችም የሚመለከቱትን ነገር ማመን አቃታቸው። ያ ትልቅ ቋጥኝ ተሰንጥቆ ከውስጡ ትልቅ ግመል ወጣች። እነሱ መስፈርት ባደረጉት መልክ ከለሯም፣ ዕድሜዋም እንዲሁም የአስር ወር እርጉዝ ሆና ነበር የወጣችው።

አልያ የአላህ ቅጣት ቅርብ ነው አላህ ስብሓንሁ ወተዓላ አንድ ቀን እሷ እንድትጠጣ አንድ ቀን ደግሞ እናንተ እንድትጠጡ መስፈርት አድርጓል የእሷ ተራ በሆነ ጊዜ እናንተ ከዛ ወንዝ ውሃ መጠጣት ትችሉ ከእሷ ግን ወተትን እንድትጠጡ ፈቅዶላችኋል ብለው ነቢዩላህ ሳሌሕ የአላህን መስፈርት ለሕዝቦቻቸው ነገሯቸው ይህንን ድንቅ ተአምር በተመለከቱ ጊዜ የተወሰኑ ሰዎች አምነው ነበር ነገር ግን እነዛ በአቅማቸው የሚተማመኑና በአላህ የካዱት ሰዎች ይህንን ድንቅ ክስተት ሲመለከቱ መመቅኘትና መቅናት ጀመሩ። እውነተኛውን ዲን መቀበላቸው ንብረታቸውን የሚያዘርፍና አቅማቸው ሙሉ የሚወሰድባቸው መስሎ ታያቸው። ተሰባስበውም ይህችን ግመል ማስወገድ አለብን፣ ነቢዩላህ ሳሌሕ ተአምር ብሎ የመጣትን ግመል መግደል አለብን፣ ሳሌሕም ከሚያደርገው ጥሪ ሊቆጠብ ይገባል ብለው መስማማት ጀመሩ። በነሱም መካከል አንድ ሰዱቅ የተባለች በአላህ የካደች መጥፎ ሴት ነበረች። ባሏ በነቢዩላህ ሳሊህ አምኖ እሷን ትቷት ነበር። ይህች መጥፎ ሴትም የአላህ ተአምር የሆነችዋ ግመል እንድትገደል ትፈልጋለች። ወጣት የሆነ የአጎት ልጅ ነበራት። እሱንም ጠርታው ያንን ግመል የምትገላት ከሆነ የፈለግከውን ነገር እሰጥሃለው አለችው። እንዲሁም ዑነይዝ የተባለች አንድ አሮጊት በአላህ የካደች ሴት ነበረች። ግመሉን ለሚገሉ ደፋርና ጠንካራ ሰዎች እኒህ አራት ሴቶች እድራቸዋለሁ ብላ ቃል ገባች። መዝራዕ የተባለ አንድ ወጣት ነበር። ይህንን በሰማ ጊዜ ዜናውን ማንሰራፋት ጀመረ። ሰዎችም ይህንን ሰምተው ተሰበሰቡ። የአላህ ተአምር የሆነችዋንም ግመል ለመግደል አጠቃላይ ዘጠኝ ሆነው መጡ። ምንም ያህል ነቢዩላህ ሷሌህ ይህችን ግመል በመጥፎ እንዳት ነኳት አሊያ የአላህ ቅጣት ይነካችኋል ያሏቸው ቢሆንም የአላህን ትእዛዝ ተዳፈሩ። ሊገሏትም ተሰባስበው ወደ እሷ ጋር ሄዱ። በዛ ሰዓት ያቺ የአላህ ግመል ወልዳ ነበር፣ ከልጇ ጋርም በጋራ ላይ ነበረች። በጣም ትልቅና ግዙፍ ስለነበረች ከሩቁ ሆነው በቀስት መቷት ጀመር፣ ግመሏን አቆሰሏት። ግመሏም ከዛ እየሮጠች መሸሽ ጀመረች፣ እየተከተሉም ያሯሩጧት ጀመር። በስተ መጨረሻም ቂዳር የተባለ መጥፎ ወጣት ያዛት እና በያዘው ስለት ይመታት ጀመር። ግመሏም ልጇን እንድትሸሽ ኃይለኛ የሆነ ጩኸትን አሰማች። በዛ አካባቢ የነበሩ ሰዎች ሁሉ ጩኸቷን ሰምተው ነበር። ነገር ግን ግመሏ የወለደችውም ልጅ አልቀረለት። ወደ ጋራ ሲሮጥ አሯሩጠው ይዘው እሱንም ገደሉት። ነቢያቸው ያስጠነቀቃቸውን ነገር በግልጽ ካዱ። የአላህን ተአምር ገደሉ። ገድለዋትም አላበቁ ቆዳዋን ገፈው ከስጋዋ ይበሉ ጀመር እውነት ሷሊህ ይህን ነው የአላህ ተአምር ሚለው ግመሏን ያዝናት ገደልናት አርደን በላናት የታለ የአላህ ቅጣት የነካን የታለ እያሉ እየተሳሳቁ ይሳለቁ ጀመር ይህ ሁሉ ድርጊት ሲካሄድ ሷሌሕ አልነበሩ በተመለሱ ሰዓትም የአላህ ግመል ተገድላ አገኟት ሕዝቦቼ ሆይ፣ አላህ ተአምር ያደረጋትን የአላህን ግመል ገደላችኋትን? ምን ጸድቆላችሁ ነው በአላህ ተአምር ላይ የምትዳፈሩት አሏቸው። ነገር ግን ሕዝቦቹ አሁንም አላቆሙ። ይኸው ገደልናት የታለ የአላህ ቅጣት ብለህ ቃል ይገባህን? እያሉ መሳለቃቸውን ቀጠሉ። በዚህም የተናደዱት ነቢዩላህ ሷሌሕ እንዲህ አሏቸው፣ እናንተ በምድር ላይ አላህ እንድትቆዩ የፈቀደላችሁ ከዚህ በኋላ ሦስት ቀን ብቻ ነው። ከዛ በኋላ የሚደርስባችሁን የአላህ ቅጣት ታያላችሁ። በመጀመሪያው ቀን ፊታችሁ ቢጫ ይሆናል፣ በሁለተኛው ቀን ቀይ ይሆናል፣ በሶስተኛው ቀን ደግሞ ጥቁር ይሆናል። ከዛ የአላህ ቅጣት ምን ያህል ከባድ እንደሆነ ታዩታላችሁ አሏቸው። ይህንንም ሲሰሙ ቀጣሉ፣ እውነት ሷሌሕ ያለን ነገር ይከሰትብን ይሆን? እንደውም ግመሉን እንደገደልነው ማታ ላይ ሷሌሕን ከነ ቤተሰቡ እንገላቸዋለን። ከዛም ከሱ ጥሪና ጭቅጭቅ እናርፋለን ማለት ነው። ሰዎች ሲጠይቁንም እኛ የሱን ቤተሰብ በማጥፋት ላይ አልተሰማራን፣ እኛ እውነተኞች ነን ብለን እንክዳለን ብለው ተስማሙ። እርስ በእርሳቸው ይህን መጥፎ ተግባር ለማካሄድ ከተማማሉ በኋላ ማታ ላይ ነቢዩላህ ሳሊህን ለመግደል ሄዱ። ነገር ግን አላህ ሱብሓነሁ ወተዓላ እነሱ እንዳሲሩት አላህም አሲሮባቸው ነበር። ከጀሀነም የሆነ ድንጋይን ላከባቸውና እኒ የተማማሉትን ዘጠኝ ሰዎች እዛው ገደላቸው። የተቀሩት ህዝቦችም ጠዋት ላይ ሲነቁ ነቢዩላህ ሷሌህ በነገሯቸው መሰረት ፊታቸው ቢጫ ሆኖ ነበር። እነዛ ዘጠኝ ሰዎች ተገድለውና ፊታቸው ቢጫ ሆኖ ሲመለከቱ እውነት የአላህ ቅጣት ሚነካቸው መሆኑን አሰቡ። በጣምም ፈሩ። እማይደርስ ቀንም የለም። ሁለተኛውም ቀን ደረሰ። በሁለተኛው ቀንም ፊታቸው ቀይ ሆኖ ነበር። ከመጀመሪያውም ቀን በበለጠ ድንጋጤያቸው ጨመረ። ሦስተኛውም ቀን መጣ። ፊታቸውም ጥቁር ሆነ። ከተሰጠን ቀን የቀረንቺ ቀን ብቻ ናት እያሉም ከፊላቸው ለከፊላቸው ማውራት ጀመሩ። በህይወታቸውም ሆነው ሞታቸውን መጠባበቅ ጀመሩ። ማታ ላይም እኒ ህዝቦች ለራሳቸው ጉድጓድን ቆፈሩ።

ያቺ በዳዮችን ብቻ ነጥ ለማት ይዘውን የአላህ ቅጣትን ፍሩ ብሎ የተናገረው የሷሌህ ሕዝቦችም በተነገራቸው መሰረት ሶስት ቀናቸውን ጨርሰዋል። አሁን የሚቀራቸው የአላህን ቅጣት መጠባበቅ ብቻ ነው። ሶስተኛውም ቀን አልቆ በአራተኛው ቀን ንጋት ላይ ኃይለኛ ጩኸትን መስማት ጀመር። መሬት ከስሯ ትንቀጠቀጥ ጀመር። ከላይ ደግሞ አላህ ጩኸትን ላከባቸው። አላህም ይህንን ክስተት ሲናገር እንዲህ ይላል ኢና አርሰልና ዐለይህም ሰይሐተን ዋሕዳ ፈካኑ ከሀሺሚል ሙሕተዚር እኛ አንድ ጩኸትን ብቻ ላክንባቸው እነርሱም ከበረት አጥር እንደ ተሰባበረ ርጋፊ ሆኑ ይላል አላህ የላከባቸው አንድ ጩኸት ብቻ ነው ነገር ግን የጩኸቱ ኃይለኝነት ልባቸው ድረስ ሰንጥቆ ይገባ ነበር ጆሮአቸውን እንኳን ቢይዙ ከጩኸቱ መዳን አልቻሉ በዚህም የአላህ ቅጣት እነዛ በጉልበታቸው የተማመኑ የነበሩ ሰዎችም አልቀረላቸው። አላህ ስብሓንሁ ወተዓላ የሰሙድ ሕዝቦችን እንዳለ አጠፋቸው። ልክ የአላህ ቅጣት እንደ መጣ ከእነሱ መካከል አንድ ባሪያ ነበረች። ልክ የአላህ ቅጣት እንደ መጣ ስታውቅ ያንን መንደር ለቃ ወደ ሌላ መንደር ሄደች። ለደረሰችበትም የመንደሩ ሰዎች የተከሰተውን ነገር ሁሉ ነገረቻቸው። አላህ ስብሓነሁ ወተዓላ በሶስት ቀን እንዴት እንደቀያየራቸውና እንዴት እንዳጠፋቸው ሁሉንም ታሪክ ምንም ሳታስቀር ነገረቻቸው። በሩጫ ምክንያት በጣም ደክሟት ስለነበር ህዝቦቹ አዝነው ውሃ ሰጧት። ውሃውንም ጠጥታ እንደጨረሰች አላህ ነፍሷን ወሰደው እሷም ሞተች። አላህ ስብሓነሁ ወተዓላ በዚህ ሴት ምክንያት የአላህ ቅጣት እንዴት ከባድ እንደሆነና የሰሙድ ህዝቦችን እንዴት እንዳጠፋቸው እንዲያውቁ ስለፈለገ ነበር። የሰሙድ ህዝቦች ሁሉም ሞተውና መንደሩ ከወደመ በኋላ ነቢዩላህ ሳሊህ ወደዛ መንደር ተመለሱ። ወደ ሞቱትም ህዝቦቻቸው እየተመለከቱ እንዲህ አሏቸው። ሕዝቦቼ ሆይ፣ በእርግጥም የአላህን ትእዛዝ አደረስኩላችሁ፣ ካላችሁበትም ነገር እንድትቆጠቡ መከርኳችሁ። ነገር ግን እናንተ መካሪዎችን አትወዱም አሏቸው። ምንም ያህል እነዛ ህዝቦች የሞቱና የሚሉትን ማይሰሙ ቢሆንም አላህ ሱብሐነሁ ወተዓላ ግን የነቢዩላህ ሳሊሕን ንግግር እንዲሰሙ አደረገ። ምክንያቱም በሰሩት ተግባር ቁጭትንና ጸጸትን ሊጨምርላቸው ፈልጉ። ሱብሓንላህ፣ የነበራቸው አቅምና በራስ መተማመን ምንም ያህል ጋራዎችን እየፈለፈሉ ለራሳቸው ቤትም የሚሰሩ ቢሆንም ይሄ ሁሉ ነገር ያለ አላህ ከንቱ ነበር። አላህም በአንድ ድምፅ ብቻ አጠፋቸው። ነቢዩ ሰለ ላሁ ዐለይሂ ወሰለም ባልደረቦቻቸውን ይዘው ወደ ተቡክ ዘመቻ ሲሄዱ በሰሙድ ህዝቦች በኩል ነበር ያለፉት። በሚያልፉ ጊዜም ለባልደረቦቻቸው እንዲህ አሏቸው፣ አካሄዳችሁን ፈጠን አድርጋችሁ ከዚህ ቶሎ ወጡ። አላህ ባጠፋቸው መንደር በኩል ስታልፉ እያለቀሳችሁና ኢስቲግፋር እያደረጋችሁ ለፉ። ምክንያቱም እነሱ ላይ የደረሰው ቅጣት እናንተ ለሚደርስ ይችላል ብለው አስጠንቅቀው ነግረዋቸዋል። የአላህ ቅጣት ከመጣ ማምለጫ የለም። አላህ ሱብሓነሁ ወተዓላ ከሱ ቅጣት ይጠብቀን።